ኢትዮጵያ የአፍሪካ የመረጃና ደኅንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባን በስኬት አስተናግዳለች ሲል ብሔራዊ መረጃና ደኅንነት አገልግሎት አስታውቋል። የአፍሪካ የመረጃና ደኅንነት አገልግሎት ኮሚቴ ምስራቅ አፍሪካ ቀጠናዊ ስብሰባ መጠናቀን ተከትሎ የብሔራዊ መረጃና ደኅንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረ እግዚአብሔር መግለጫ ሰጥተዋል። ምክትል ዳይሬክተር ጀነራሉ መግለጫቸው የቀጠናውን ሰላም ለማረጋገጥና የደህንነት ስጋቶች የቀረውን ቀድሞ ለመከላከል በሚቻልባቸው ጉዳይ ዙሪያ ከስምምነት ተደርሰዋል ብለዋል። ሀገራት ለራሳቸው የጸጥታ ጉዳይ ራሳቸው ኃላፊነት መውሰዳቸው እንደተጠበቀ ሆኖ ግን አሁን ካለው የቴክኖሎጂ መስፋፋት ጋር ተያይዞ የቦርደር ቁጥጥር ስርዓት አነስተኛ ከመሆኑ ጋር ተያይዞ የአንድ ሀገር ችግር ለሌላው ሀገር ችግር የራሱ አስተዋጽኦ ስላለው በጋራ የመስራት ጉዳይ ትኩረት ተሰጥቶት ውይይት የተደረገበት ሁኔታ አለ። ይሄ ከጊዜ ወደ ጊዜ እያደገ የመጣ የተለያዩ ሀገራት የውስጥ ቀውስን ወደ ሌላ ሀገር እንዳይሻገር ለማድረግ ትኩረት ሰጥተን ውይይት ካደረግንበትና መስማማት ከተደረሰበት ነጥቦች ውስጥ አንደኛው ነበረ። ሁለተኛው እነዚህን የደህንነት ስጋቶች ለመግታት ቀድሞ ለመከላከል እና ከተከሰቱም በአነስተኛ ኪሳራ እንዲገቱ ለማድረግ ጠንካራ የመረጃ ልውውጥ የማድረግ ስርዓት እንዲዘረጋም መስማማት ተደርሷል። ጠንካራ የመረጃ ልውውጥ ለመስራት ደግሞ ጠንካራ ተቋማት በቴክኖሎጂ የሚታገዙ ጠንካራ ተቋማት እንዲገነቡም መስማማት ላይ የተደረሰበት ሁኔታ ለ የምስራቅ አፍሪካ አሁን አሁን ሁኔታ በጥልቀት መገምገሙን የጠቀሙት ምክትል ዳይሬክተር ጄኔራሉ በሀገራት መካከል ጠንካራ የመረጃ ልውጥ እንዲኖር ተቋማት ግንባታ ላይ በትብብር ለመስራት ስለመስማማታቸውም አሳውቋል። ኢትዮጵያ በስብሰባው ለቀጣናው ያላትን መልካም ተስፋ የሚያሳዩ ስራዎች አቅርባለች ያሉት አቶ ታዜር ያላትን የመልማትና ደህንነቷን የማረጋገጥ አቅም በተሞክሮነትም አቅርባለችም ብለዋል። የተለያዩ ሀገራት የተወጣጡ አካላት የህዳሴ ግድብ እንዲጎበኙ አድርገናል በዛሬው ዕለት። ይህ የህዳሴ ግድብ እንደሚታወቀው የቀጠናውን ጂኦፖለቲካዊ ሁኔታ በመሰረቱ የቀየረ ትልቅ ፕሮጀክት በመሆኑ እና ግድቡ ተጠናቆ ወደ መጨረሻው ፌዝ ላይ በመድረሱ ምክንያት ይህንን ግድብ እነዚህ አካላት እንዲያዩት ለማድረግ ችለናል። ሁለት ዓላማ ነበረው። አንደኛ አፍሪካውያን ከተባበሩ እንደዚህ አይነት ግዙፍ ፕሮጀክት የመፈጸም የማስፈጸም አቅም እንዳላቸው ሀገራት እንዲያውቁ አድርገናል። ሁለተኛ በዚህ ዙሪያ የሚነዛ ውሸት ፕሮፓጋንዳ እንዲጋለጥ እና ሌላው ማህበረሰብ እውነታው እንዲረዳ የማድረግ ስራም ተሰርተዋል። ይሄ ሁልጊዜ በቀጣይነት የሚሰራ ስራ ቢሆንም ከዚህ ኮንፈረንስ ጎን ለጎን የሰራ ነው አንዱ ውጤታማ ተግባር ነበር። በተመሳሳይ የተወሰነው የልኡክ ቡድንም በአዲስ አበባ ከተማ ያሉ የከተማ ግንባታ ስራዎችን ለመጎብኘት እድል ሰጥተዋል። በአባል ሀገራት መካከል የመረጃ ልውውጥ ማድረግ የሚያስችል ስርዓትን ለመገንባት ውይይት ሲደረግበት በቆየው ስብሰባም ከ30 ሀገራት በላይ ተውጣጡ ከ150 በላይ ተሳታፊዎችም ተካፍለውበታል።